ለዚህ ደምድመው ሙሉ በንትን ሊያወሩ የቻሉት አቤል በነጻነት መንቀሳቀስ የለበትም መታሰር አለበት እያሉ እንግዲህ ብዙ ነገር እያሉ ነው። ብቻ እውነትን አዋቂ ፈጣሪ ስለሆነ እነሱ ስላሉ ምንም የሚፈጠን ነገር የለም። ዋናዎቹ ተጠርጣሪዎች ተቀምጠው አቤል መታሰርም የለበትም። እንግዲህ ዘበኛው እውነት ለሀቁ ለንትኑ ብሎ በዛ ላይ ደግሞ የዘበኛው ወንድም በጣም እኮ የሚገርማችሁ ነገር የቤት ሰራተኛዋ ፍቅረኛ ነው። ሙሉ በሙሉ ሶስታቸው የሚያውቁት ነገር አለ። በቃ ሶስቱ ማለት ነው፣ ሁለቱ ወንድማማቾች እና ያቺ የቤት ሰራተኛዋ። ለእሷ ፍቅረኛዋ ነው። እንግዲህ የዚህ ወንድም በየቀኑ እዛ ቤት አይጠፋም አሉ። ልጁ ግን ሲጠየቅ እንግዲህ የዘበኛው ወንድም ሲጠየቅ ሰምታችሁታል፣ ከሷ ጋር ግንኙነት አለን፣ ግን ይሄን ያክል እንደዚህ አንቀራረብም አልሄድም ምናምን ብሎ ነው እንትን ያለዋ። በዛ ሰዓት ራሱ ልጅቷ በሞተችበት ምሽት ላይ ሁለታቸው አብረው እንዳመሹ ነው እንግዲህ እየተናገረ የነበረው ከቤት ሰራተኛዋ ጋር ይህ እና አሁን የሚያጠራጥራችሁ ነገር አለ። በቃ እያንዳንዱን እንትን ስታዩት ከዛም የሚያወሩት ሲያመጡት እዚህኛውም የሚያወሩትን ሁለቱን እንትን ስትሉት በጣም የሚያዝ ነገር አለ። ዘበኛው ደግሞ ምንም አይነት ነገር ከልጅቷ ጋር ምንድነው ያለው ከሰራተኛዋ ጋር ብዙ ማንግባባ ምናምን ብሎ ነበር ከፊት ማለት ነው። ከዛ ደግሞ ተመልሶ ደግሞ ከእሷ ጋር ምንም ምን እንትን የለንም እንደ ስራ እኔም ስራዬን እሷም ስራዋን ነው የምትሰራ። ሁለት ሶስት አፍ ነው የሚናገረው። በቃ ዝም ብላችሁ የሆነ የፍራቻ ምንትን አለበት። የሆነ ከጀርባ የሚያስፈራሯቸው ሰዎች እንዳሉ መገመት ትችላላችሁ፣ ከሚያወሩት ከ በቃ ከየአንዳንዱ ስንትን ከሚያወጡት ከአንደበታቸው የሚወጣው ቃላት የሆነ ከጀርባ ያለ የሚያስፈራራቸው ሰው አለ፣ እዛ ቤት ውስጥ ይቺ ልጅ ከመሞቷ በፊት እንደዚህ እንደዚህ አድርጉ ተብለው ካሜራውን አጥፉ ተብለው ታዘው ሁለቱ በደንብ የሚያውቁ ይመስለኛል። ሁለቱ ብቻ ሳይሆን ወንድምየው ራሱ የሚያውቅ ይመስለኛል። ቀኑን ሙሉ እሱ እንግዲህ ስራ እንደሌለው እየተናገረ ነው። ሙሉ ቀኑን የሚያሳልፈው ከእሷ ጋር ነው። አንደኛ ነገር፣ የነ አቤል ቤት ካሜራ እንዴት ሊጠፋ ቻለ? ይህን ሁሉ አቀናብረው እንትን ከጨረሱ በኋላ ነው። እንግዲህ እነሱም ለመጥፋት ምናምን እየሞከሩ የነበሩት እንግዲህ አይታቸው ሁሉም በየፊ ነው እንትን ያለው ሆን ብለው ለአቤል ወጥመድ ያዘጋጁለት ነው። ትልቁ ችግር አሁን ላይ ፖሊስም ሆነ እንትንም ሲያጣራ እንግዲህ የሕግ አካል እየተገኘበት ያለው አሻራው ብቻ ነው። አቤል ሊታሰርም ላይታሰርም እንደ እንትን የሚወሰንበት ይሄ አሻራ ስለተገኘበት፣ የሁለታቸው ብርጭቆ እዛ ቤት ውስጥ በእንትን በሚልበት ሰዓት፣ ልጅቷ በሞተችበት ሰዓት እንግዲህ የሚምስ እንትን ሲባል ሲፈተሽ የተገኘው የእነሱ እንትን ነው እና እኔ ብቻ ነኝ። ግራ ነው የሚያጋባችሁ በጣም ለማን እንትን እንደምትሉ አላውቅም? የሟቹ ወገን የተባሉት ደግሞ ለካቤል ጋር ጸብ እንዳለባቸው ሁላ በቃ እሱ በእንትን እያለ መሄድ የለበትም እስር ቤት ነው መቆየት ያለበት ለምን እንትን ይላል? እኔ በጣም ነው የገረመኝ የነዚህኞቹ አልበቃ ብሎ የዚህኛው ወንድም ደግሞ ተጨምሮ አቤልን ጥፋተኛ ማድረጉ ደግሞ በጣም ሆን ብለው የተዘጋጁበት እንትን ነው እንጂ መስኪን አቤል በጣም ነው ያሳዘነኝ። የእውነት በጣም ነው ያሳዘነኝ። አንዳንዴ ሰው ለሰው መልካም ስትውሉ፣ ለሰው እንትን በሰራችሁ ባላሰባችሁት መንገድ እንደዚህ አይነት እንትን ይገጥማችኋል። እና ለነገሩ ለበጎ ነው ይማርበታል እነ ልዑልም ይማሩበታል። እንደዚህ አይነት እንትን ሰውን አምናችሁ ቀርባችሁ እኔ እንደውም የምፈረው ልዑልን ነበር። ኤልሳ እንዲሆነ ነገር እንዳታረገው እንጂ አቤልን በፍጹም አንድ ቀን አስቤው አላውቅም እንደዚህ አይነት ነገር ይከሰትበታል። ግን ደግሞ የሰው ልጅ ያው ምንም አታውቂም ማለይ እንትን እንደሚል ልውል ላይ ያው ብዙ ጊዜ ኤልሳ ስለምትወደው እሱን ለማጥመድ ብላ የሆነ ነገር ውስጥ እንዳትከተው ምናምን እያልን ስለ እሷን ስናወራ ስለ እሷን ስንል እንጂ፣ አሁን ላይ የምንሰማው ነገር ተገልብጦ። እንግዲህ ልውል ማነው አቤል ጋ ሆኖ በእያንዳንዱ ሰከንድ የሚሰሩት ስራ በየንትኑ በጣም የሚያስጠላ ነው። ብቻ እስኪ ለበጎ ነው። እንግዲህ አቅማቸውን ያክል እንግዲህ ከጀርባም እያገዟችሁ ነው ያሉት። እንግዲህ አቤል ነጻን ለማውጣት ሁሉም እየተባበረ ነው ያለው። እንግዲህ እነዚህን ሰዎች የመዝጋት ማለት ያፋቸውን ቢያዘጓቸው ጥሩ ነው። የእነሱ ዘመድ የሟች ዘመዶች የተባሉት እነሱ ምንም አሁን እነ ልውል እንትን ባይሏቸው እንትን ካሉ የሆነ እንትን ጥቆማ ምናምን ከሰጡ አቤልን ትልቅ ችግር ውስጥ ነው የሚከቱት። እነሱን ብቻ ነው መፈራቸው። አቤል ራሱ በጣም እንትን ብሏል። እንደ በፊቱ በቃ ነፃነቱን አሳጥተውታል። አሁን ማን መጣ አሁን ማን ገደለኝ እያለ አሁን ማን አሰረኝ እያለ እራሱ በራሱ ሲጨናነቅ ነው እንትን የሚለው እና በጣም አንዳንድ ጊዜ ለሰው ብላችሁ ስትሮጡ ለራሳችሁ እንደዚህ ባላሰባችሁት እንትን ትወድቃላችሁ። ዘበኛው እውነት ተናግሮ ከዛ ቤት እሱንም ራሱንም ቤተሰቦቹንም ነፃ ማውጣት ይችላል። እንግዲህ አቤልንም ነፃ ማውጣት ይችላል። ልጁ እንደው አንድ ሰው እንደ እንደ የፈለገው ብር ቢከፈላቸው እንደው ለህሌ ናቸው ብለው የሚሰራ ሰው አንድ ሰው ይጥፋ። ሁሉም ገንዘብ ወዳጅ በቃ ሁሉም ገንዘብ ገንዘብ የሚያሳድድ ብቻ ነው የሞላው አቤት አረ ስንቱ ስንቱ ናዬ ነው እንደው በዚህ በትንሽ በትንሹ አኳና ገንዘብ ገንዘብ ገንዘብ፣ በጣም ተራ ነገር እኮ ነው። በዚች ምድር ላይ እንደ ገንዘብ ተራ ነገር የለም። የእውነት የሰውን ልጅ ሕይወት ይቀይራል፣ ሕይወትሽንም ያበላሻል። ብር ሰርቶ ማግኘት ሲችል የሰውን ሕይወት አበላሽቶ እሱ፣ በሰው ላብ የመጣ ገንዘብ ደግሞ በፍጹም ሊቀይርሽ አይችልም። እንደውም የባሰ ችግር ነው ይዞብሽ የሚመጣ ያለሽን ሁሉ ነው አማጥጦ የሚወስድብሽ። ግን እነሱ ግን የሚያስቡት አሁን ላይ የማብለጭለጩን ብቻ ነው። አሁን ላይ የአማረ ምግብ የአማረ እንትን መብላታቸውን ነው። ከጀርባ ምን ይዞባቸው እንደሚመጣ በፍጹም አያስቡትም። እና ከባድ ነው። ብቻ ለአቤል እውነት እናቱም አሳዝነውኛል፣ የአቤል እናት። በማያውቁት እንትን እየተሰቃዩ ነው እና የልጃቸው እንትን እንደዚህ ሁኖ ማየታቸው በጣም ነው። እንትን ያላቸው ብቻ ለበጎ ነው። እግዚአብሔር አንዳንድ ጊዜ ሊያስተምራችሁም ሊሆን ይችላል እንደዚህ አይነት ነገር የተከሰተው። ከባድ ነው ወገኖ፣ እንዴት እንዴት እንዴት በእነሱ ቦታ ብትሆኑም በጣም ነው ይከብዳል። ብቻ እግዚአብሔር አንዳንዴ ላያስችላችሁ አይሰጥም። ይህ ዘበኛ የተባለው ሰውዬ እውነት ተናግሮ አቤልን ነፃ ቢያወጣው የእውነት ሽልማት በነ ልዑል እንትን ደግሞ በጣም ጥሩ መልካም ስራ ሰርቶ ሰውን ነፃ ያወጣ ሰው እንግዲህ ብዙዎቻችሁ ልዑልን የምትከታተሉ ሰዎች ታውቃላችሁ። የቤት ባለቤት ነው የሚያደርጉት ሽልማት ነው የሚሸለሙ ይሄ ልጅ አሁን አውቆበት እውነትን ተናግሮ እዚህ ጀርባ ማን እንዳለ ቢናገር ለራሱም ለቤተሰቦቹም እንትን ይልለት ነበር። ግን እሱ ግን ሀያ አራት ሰአት እና እንግዲህ ያው እንግዲህ አቤላችን ነፃ ይወጣል ብለን ተስፋ እናደርጋለን። ደግሞም ይወጣል። ለማየት ያበቃቸዋል። ደሞ ምንም አትስኩ አትስኩ፣ ይወጣል ይወጣል። ምን ማለት አንዳንድ ጊዜ ሰዎች ብዙ ነገር በእናንተ ላይ ብዙ ነገር ብዙ ሴራ ብዙ ያ እንትን ይላሉ። ግን እውነትን ይዛችሁ ከተጓዛችሁ በምትሄዱበት ሁሉ እነዚህ ሰዎች አንገታቸውን የሚደፉበት ቀን አንድ ቀን ይመጣል። ስለዚህ እነዚህ አሁን ሰራተኛውም ዘበኛውም የተባሉትን ጉደኞች እውነትን መናገራቸው አይቀርም። አሁን ለተወሰነ ጊዜ የሆነ ብር ስለሰጧቸው ወይ ምናምን ሊሆን ይችላል። እንግዲህ እንደዚህ እንደ እንትን ድርቅ ያሉት ግን ደግሞ ያው ነገሩ እየከረረ ሲመጣባቸው ወደ እነሱ እንትን ሲጠቁምባቸው ሁሉ ነገር እውነትን ይናገራሉ። ከጀርባ ማን እንደዚህ አይነት ነገር አድርጎ በአቤል ላይ ሊያሳብብ እንደቻለ እንግዲህ እውነትን መናገራቸው አይቀርም። ያው እስከዛ ድረስ እንግዲህ አቤል መታሰርም ካለበት ቢታሰር ምንም አይደለም እኮ የሰው ልጅ ስንት ነገር እንትን ይልን ምንም ምንም አይደለም እና እስር ቤት ማለት የዓለም እንትን አይደለም። ጨለማ ወይም እንትን አይደለም። ስለዚህ ምንም አይደለም፣ እስከሚረጋገጥለት ለእሱም ደህንነት እንደውም የተሻለ ይመስለኛል። ምክንያቱም ከእንትን ካለ ብዙ ሰዎች እንግዲህ እሱን የሚፈልጉ ብዙ እንትኖች አሉ፣ የእሷም ዘመዶች አሉ። ያው ልዑልም እንግዲህ በተቻለው አቅም የእሷም ቤተሰቦች ለማረጋጋት እውነትን እስከሚወጣ ድረስ እንዲረጋጉ አቤል ላይ ምንም አይነት እንትን እንዳያደርጉ ምናምን እንግዲህ የተቻለውን ሁሉ እያደረገ ነው። እንግዲህ እህት የተባሉትም እነዚህ ዘመንኝ የተባሉትም እያያችሁ ነው። በጣም አይለዋል ማለት ትችላላችሁ። ምንም ሰው እንኳን እንዲያወራ እንኳን እንትን አይሰጡም፣ አይፈቅዱም። እና ሁልጊዜ እነሱ ብቻ ማውራት ነው የሚፈልጉት። ያው እንግዲህ ምንም ማድረግ አይቻልም። አንድ ጊዜ አይሆንባችሁ ከሆነ በኋላ እንግዲህ ያው እውነቱ እስከሚወጣ ድረስ ብዙም ጊዜ ቢፈጅም እውነቱ መውጣቱ ስለማይቀር አብረን እናያለን። እናንተ ብቻ በጸሎታችሁ አስቡት። ክፉ ነገር ያደርግላቸው። ልዑልንም እግዚአብሔር ይጠብቀው። እንግዲህ ከጀርባ ያሉትን በጣም ብዙ ለአቤል እየደከሙ እየለፉ ነው ያሉት። ቴድሮስ እንትን የሚሰራ ወንድማችንም በአቤል ጉዳይ እየተሳተፈ ነው እንግዲህ ከካሜራ ጀርባም እያገዛቸው ነው እንግዲህ ያው የራሱን ጉዳይ አንድ የያዘው እንትን አለ፣ እሱንም እየሰራ ነው እንግዲህ። ሞት ደግሞ ልዑል ካለ ምንም ችግር የለም። ምክንያቱም ልዑል እንዴት አድርጎ ሰዎችን ማወጣጣት፣ እንዴት አድርጎ መረጃዎችን መሰብሰብ እንዳለበት በደንብ የትንትን ያለበት ስራ ስለሆነ ለሱ ምንም የሚከብደው ነገር የለም። ሁሉም ነገር በቅርቡ እውነቱ ወጥታ፣ አቤል ነፃ ይወጣል እንግዲህ፣ ተስፋ እናደርጋለን። ሰው ልጅት እያቀዳል፣ እግዚአብሔር ነው ሁሉም ነገር የሚያሳካው። እና እኛ ብቻ ከኛ የምጠበቀው ጸሎት ማድረግ ነው። ጸሎት አድርጉለት ለወንድማችን ለልዑልም፣ እንደዛ እውነት እስከምትወጣ ድረስ። እነዚህ ሁለት ሰዎች ደግሞ መጨረሻቸው ምን እንደሚሆን እውነት እስከ መጨረሻው ድረስ ማየት ነው የጓጉ በተለይ የሰራተኛውና ዘብኛው እንዲሁም ወንድምየው እዛ ቤት ውስጥ ምን እንደሚሰሩ ምን አይነት ሴራ ሲያሰሩ እንደከረሙ? ከእነሱ እንትን የምንሰማ ይሆናል። እስከዛ ድረስ ግን ጊዜ ጊዜ ይፈልጋል። ሁሉም ነገር ጊዜ ይፈልጋል። በአንድ ጊዜ ተነስቶ ሁሉም ነገር ይስተካከላል ማለት አይቻልም። ይሄ የዶሮ ጫጩት ወይም እንትን አይደለም፣ የሰው ነፍስ ነው የጠፋው። ስለዚህ መጠበቅ ነው። አብዛኞቻችሁ ደግሞ ልጅቷ የሞተች አይመስለኝም፣ ባዶ እንትን አስቀምጠው ነው ቤት ውስጥ አቤልን እንትን ለማለት ነው ምናምን እያ- እና ለአቤል ወጥመድ ነው ምናምን የምትሉም አላችሁ። ልጅቷ ውሸትም ሊሆን ይችላል የምትሉም ብዙዎቻችሁ አላችሁ። እኔ እንጃ ብቻ እሱን ፈጣሪ ነው የሚያውቀው። እንግዲህ እኔ በቦታው ሁኝ እስካላየው ድረስ እንደዚህ ነው ብዬ ለማውራት ይከብደኛል። አቤል ግን ምንም እንደማያደርገው መቶ ፐርሰንት እርግጠኛ ነኝ። አቤል የሰው ነፍስ እንትን አይልም። በጣም ለሰዎች የሆነ እንኳን ሰው ተጎድቶ የሆነ እንትን ሲል እንዴት እንደሚሆን አይታችሁታል። እንግዲህ አቤልን የምትከታተሉ ሰዎች በጣም ለሰዎች ክብር ያለው ዝምተኛ፣ የተጎዱ ሰዎችን ሲያግዝ ምናምን ነው። እንግዲህ እስካሁን ድረስ በሚሰራቸው ስራዎች አቤል አሁን አይደለም እኔ መከታተል የጀመርኩት በጣም ረጅም ጊዜ ነው እና የሚሰራቸው ስራዎች ለሰው ትሁት የሆነ ልጅ ነው። ሰዎችን የሚጎዳ ነገር አያደርግም። አሁን ላይ ያ እንግዲህ በሱ ላይ የመጣበት ዘመቻ ትንሽ የሚያስፈራም ቢሆን ግን ደግሞ አንዳንዴ ለበጎ ነው። ምንም ማድረግ አይቻልም። እስኪ እስከ መጨረሻው ድረስ አብረን እናያለን። ነገ ደግሞ ምን እንደሚሉ ዛሬ ይሄን ካለው እነዚህ ቤተሰቦች የሟች ዘመድ የተባሉትም እንግዲህ እውነቱ ሲወጣ ምን አይነት ቅሌት እና ውርደት እንደሚወረዱ አላይም። እውነት በጣም ነው እንትን የሚያስጠሉት። በቃ በጣም የሚያወሩት የሚናገሩት የተጎዳ እንትን እንኳን አይመስሉም። ዝም ብለው የሆነ የበቀል እንትን ነው እንትን የሚሉት እና መጨረሻቸው ምን እንደሚሆን አብረን እናያለን። ሰው ባልዋለበት እንደዚህ አይነት እንትን እየሰጡ ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። አቤል ምንም ነገር አይሁን ብቻ እነሱ እንደምንም ብለው እውነትን እስከሚያወጡ ድረስ በተቻላቸው አቅም እንግዲህ እየጠበቁም ይሄ እነሱ ከዚህ ጀርባ ምን እንዳለም እንግዲህ እያጣሩ ነው ያሉት። ዘበኛውም እንግዲህ ልቡን አራርቶት እውነትን ተናግሮ እሱንም ነጻ አውጥቶ አቤልንም ነጻ አውጥቶ እንትን ካለ ምሰየው ነገሩ እያልቃል ማለት ነው። እንመለከታለን። እናያለን እናያለን። እንግዲህ እኛ ምንም ማድረግ አንችልም። እናንተ እስኪ ምን ተሰማችሁ? ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል። እንግዲህ መግቢያ ላይ ያደረግላችኋለሁ። በትንሹ ሰላማችሁ። ቪዲዮ ስትጀምሩ ፕሊዝ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ ደና ደና ደና ሰንብቱ እያልኩኝ ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያልኩኝ ሰላማችሁ ይብዛልኝ። ለምታበረታቱ አበረታቱ እኘት ወንድሞቼ ከልብ ነው የማመሰግናችሁ። ሰላማችሁ ይብዛልኝ ባላችሁበት። እንግዲህ የዛሬው ቪዲዮን ይመስላል። ባይ ባይ።